እነሱ በምዕራብ ሐረርጌ ዞን ኦዳ ቡልቶም ወረዳ ለጋላፍቶ ቀበሌ ኑሯቸውን ያደረጉ አርሶ አደሮች ናቸው። ይህ አሁን የሚንከባከቡት ጋራ ከዚህ ቀደም በነበረው ስነ ምህዳር ለምንም ምቹ ያልነበረ፣ ሕልውናቸውንም አደጋ ላይ የጣለ ለምርታቸውም ቀበኛ የነበረ ነበር። ተዚህ ላይ ታጥቦ የሚወርደው ውኃ መሬቱን ማጠብ አለ። የመሬት መታጠብ ለመሸራሸር አደጋ እያደረሰብን ነበረ። እህላን የዘራነውን እህል አጥቦት ይሄዳል እንደገና ደግሞ ታች ያለው ላይ ወስዶ ይህንን አፈር እዛ ላይ ጭነዋል የሰራ ነው ነገር እያጠፋ ነበረ። በዛ ላይ ደግሞ ቤታቸውን ራሱ ገብቶ የሚያበላሽበት ጊዜ አለ። ያሰሩት ነው ሰብሮ ቤታቸው ውስጥ ገብቶ ዕቃቸውን ሁሉ የሚያበላሽበት ጊዜ አለ። ተዛ ላይ ይህንን አደጋ ያደረሰ ነበር። ተነዱሮ በቃ ከዚህ ቀደም ድንጋያማ ነበር። አሁን የምናየው ሳር እንኳን አልነበረም። የእርከን ስራው ከመስራቱ በፊት ከዚህ የሚወርደው ጎርፍ ታች በሚኖረው ማህበረሰብ ላይ ጉዳት ያደርስ ነበር። ምንጮቻችንም ጥቂቶች ነበሩ። እንዲህ ባለ መልኩ ዘመናትን ያስቆጠሩት እነሱ የአደጋ ስጋት ምጣኔውን ለመቀነስና በጥቅሉ የአካባቢውን ስነ ምህዳር ለመመለስ ከባለሙያዎች ጋር በመሆን በትጋት ሰርቷል። ያኔ ከነበረው ገጽታ አንጻር ይህ አሁናዊ መልኩን ይይዛል የሚል እምነት እንዳልነበራቸው የሚናገሩት እነሱም አሁን ላይ በብዙ መልኩ ተጠቃሚ ሆነናል ባይ ናቸው። ስራው በፊት ስንጀምር ያው ይከብድ ነበር። እንደዚህ የሚሆን አልመሰለንም፣ ምንም እንደዚህ የሚጠቅም አልመሰለንም ነበረ። ስንሰራው ተሰራ ነው። በኋላ ግን ብዙ ጥቅም ተላሎ ያገኘን፣ እንዳውም ተደስተንበታል፣ በጣም ተደሰተንበታል። እዚህ ላይ ያለው ራሱ አትክልቶቹ፣ ሳሩ የማይበቅለው አንድ ነገር የማይበቅለው ሳር ሊበቅል ጀመረ። ስንሰራው ሳሩ እንደገና ላጥቅም አለልን። ደግሞ የአወርታ የሚሄደው ውሃም ቀርቶ አሁን እንዳለ ለልማት ሆኗል። ይሄ ጋራው ራሱ አመሞ ገ የተፋሰስ ስራውን ከሰራን በኋላማ ያኔ ታጥቦ ይሄድ የነበረው ለማፈር አሁን ቆሟል። የውሃ ምንጮቻችንም ጨምረዋል። የአየር ንብረት ለውጡም ተሻሽሎልናል። ሀሊቅለንዛትለን አማሞ የገለብችቱን ሂደምቴ ይህንን መሬት በተፋሰስ ልማት ካሰር ነው ወዲህ እንደምታየው የተለያዩ እጽዋት በቅለዋል። የመሬት እርጥበት ጨምሯል። ታጥቦ የሄደ የነበረው ለም መሬት በመታቀቡ ምርታማነታችን ማደግ ችሏል። ክረምት በገባ ቁጥር የአፈር መከላትና የምርታቸው ቀበኛ የሆነው ጎርፍ አሁን የለም። ያገገመው አካባቢም እንደ አማራጭ የብዝሃ ምርት ምንጭ ሆኗል። ንብ ማነብ፣ የተለያዩ አትክልትና ፍራፍሬዎችን ማምረት ከፍ ሲልም ኢኮኖሚያዊ ተጠቃሚነታቸውን ማረጋገጥ የተፋሰስ ስራው የፈጠረላቸው እድል ነው። ሰዎች ሰላሳ ናቸው፣ 21 ወንድና 9 ሴቶች ናቸው። ለአሁኑ ሁለት ንብ ገብቷል። ከሰቦ ደግሞ አንድ አምስት አድርገን ለማስገባት ያው እያሰበንና እንት እየፈለግን ነው ንቡን እና፣ በቃ ህዝቡም ትምህርት እንትን እያልን ነው። ከወረዳም እየመጡ ልዩ ልዩ ትምህርትና ድጋፍም ያደርጉልናል፣ ይመክሩናል። በቃ በዚህ ጋር ያለውን ፕሮሰስና አንዳንድ ነገሮች ሁሉ እንዲረዱናል በሐሳብም በአንዳንድ ነገሮችም ይረዱናል። በፊት በጣም ባዶ የሆነ የተራቆተ መሬት ነበረ። ይህ ቦታ አንድ ተብሎ 2014 ላይ ልማት ሲጀመርበት ከዓመት ዓመት ለውጥ እያሳየ ነው የመጣውና ና ያው እንደምታዩት አበባዎች በስፋት ኢቨን እዚህ ዙሪያ ላይ ብናይ ብዙ የደረቁ ወንዞች መልሰው መልማት ችለዋል። ህዝባችን የሚያገኘው ምርት በደብል መጨመር ችሏል። ምርት ጨመር ማለት የህዝባችን ህይወት ተቀየረ ማለት ነው፣ እና እዚህ ቦታ ላይ አሁን ብዙ ስራ ነው እየተሰራ ያለው። ይሄ ሳር ይሸጣል፣ ትልልቁ ይሸጣል፣ ትንንሹ ከብት ይመገባል። ያም ገበያቸውን ይጨምራል። በተጨማሪ ደግሞ እዚህ ቦታ ላይ ምን ብንሰራ የዚህን ህዝብ ህይወት መቀየር እንችላለን፣ ወይንም ማስቀጠል እንችላለን የሚለው ታቅዶ ንቡ ላይ ገባል። ለማሳያነት የለጋላ ሀፍቶ ተፋሰስን ተመለከትን እንጂ ከሰላሳ በላይ በሚሆኑ የወረዳው ቀበሌዎች መሰል የተፋሰስ ስራዎች በመደበኛም ሆነ በፕሮጀክት መልማት ችሏል። በለሙ ተፋሰሶች ላይ ያለውን ጸጋ ባማከለ መልኩ ተመጋጋቢ ስራዎችን መከወን ደግሞ ትኩረት የተሰጠው ጉዳይ ሆኗል። ሐረርጌ ላይ የአፈርና ውሃ ጥበቃ ፊዚካሉንም ባዮሎጂካሉንም ሰርተን መልሰን ደግሞ በእንሰሳቱ ላይ ካልሰራን ያን ያህል አይደለም ውጤታችን። ግን አሁን እንዲህ የተቀናጀውን ስራ በተፋሰስ ስራ ላይ የተቀናጀ ስራ ስንሰራ የህዝባችን ህይወት እየጨመረ እየተቀየረ ልጆቻቸውን በስነ ስርዓት እያስተማሩ ያሉበት ኮንዲሽን አለ ማለት ነው እና ቢያንስ ዛሬ ከአንድ ዘመናዊ ቀፎ ላይ ከ ሰላሳ እስከ አርባ ሁሉ የሚገኝበት ሜቶድ አለ ና ያን ባለሙያዎች አሉ። ቀንም ለሊትም ነው ክትትል የሚደረገው፣ እዚሁ ውለው አድረው ነው ሰፖርት የሚያደርጓቸው። አንድ ኪሎ ማር ዛሬ አንድ ሺህ ሁለት መቶ ብር እየተሸጠ ነው። ይህ በከብት እርባታ በዶሮ ልማትና በሌሎች ዘርፎችም የሚታይ ውጤት ሆኖ ይጠቀሳል። የተፋሰስ ልማቱ የአካባቢውን ስነ ምህዳር ከመቀየሩም በላይ የምግብ ለዋላዊነትን በማረጋገጡ ረገድም በጎ ሚናውን እየተወጣ ነው።